ድባቡ በየአመቱ የተሻሻለ እና የአማረ ሆኖ ህዝቡም እንደዛው እየተስፋፋ ነው የሚሄደው። ግዴታ ኦሮሞ መሆን የለብንም ይሄንን ክብረ በዓል ለመሳተፍ። ስለዚህ እንደ ማንኛውም ሰው መጥቶ ክብረ በዓላችንን ቢሳተፍ ቢታደም ደስተኛ ነኝ እኔ። ኢሬቻ ከአያት ቅድመ አያቶቻችን የወረስነውና ለልጆቻችን ጠብቀን የምናስተላልፈው በዓል እንደመሆኑ እንደምትመለከተው ልጆቼን ይዤ ስለ በዓሉ ምንነት እያስተማርኳቸው እያሳየኋቸው ነው። የተለያዩ ኅብረተሰብ ክፍሎችን አይቻለኝ፣ እዚህ በዓል ላይ ማለት ነው። የተለያዩ ሙዚቃዎችን የሚጫወቱ ከተለያዩ የሀገራችን ክፍል የመጡ ሰዎችን እያየው ነበር እና ያ ራሱ በጣም አንድ ኢሬቻ ምን ያህል ሰዎችን አንድ የሚያደርግ እንደሆነ በጋራ ትልቅ ነገር እያከበርን እንደሆነ ያየውበት በዓል ነው። የአንድ ኦሮሞ የኢሬቻ በዓል በኦሮሞ ህዝብ ዘንድ በጉጉት የሚጠበቅ ትልቅ በዓል ነው። ይህን ታላቅ በዓል ደግሞ ከወዳጅ ቤተሰብ እንዲሁም ከሌሎች ብሔር ብሔረሰቦች እህት ወንድሞቻችን ጋር በፍቅር እያከበር እንገኛለን። ሬሲ በረና ባ ጋሪዳ የዘንድሮ የኢሬቻ በዓል ለእኔ የተለየ የደስታ ስሜትን ፈጥሮብኛል። የራስን ነገር የሚጠብቀው የሚንከባከበውም ባለቤቱ ነው። እናም ባህሌን ጠብቄ ለመጪው ትውልድ ሳይበረዝ ለማስተላለፍ ከጓደኞቼ ጋር እዚህ ተገኝቻለሁ።